ሰላም ሰላም ጤና ይስጥልን ክብሯትና ክብሯን ተመልካቾቻችን፣ እንደ ወትሮ ሁሉ የክብሮት ሰላምታችንን እያቀረብን ከናው ቴሌቪዥን የዛሬ ዕለት ረቡዕ ህዳር ሀያ አራት ሁለት ሺ አስራ ስምንት ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛይ እንዱ ላይ የካሜራ ባለሙያዎቻችን ቢቂላ ተስፋይና እንደዚሁ ብሩክ ጌታቸው ከእኛ ጋር ቆይታ የሚያደርጉ ይሆናል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ ዘጠነኛ ሳምንት መርሃ ግብር ላይ ደርሷል። ዛሬ ደግሞ የአስረኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ተከናውኗል። ኢትዮ ኤሌክትሪክ በዘንድሮ ዓመት በርካቶችን እያስገረመ ይገኛል። ተከታታይ አስረኛ ድሉን በዛሬው ዕለት ማስመዝገብ ችሏል። የኢትዮጵያ ሴቶች ፕሪሚየር ሊግ ከተጀመረ 2018 ዓመተ ምህረት የውድድር ዘመን ማለት ነው። እስካሁን ድረስ አቻም አልወጣም ሽንፈትም አልገጠመውም። ያደረጋቸውን አስር ጨዋታዎች በማሸነፍ በ30 ነጥቦች እንደዚሁ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘው። ኢትዮኤሌክትሪክ ዛሬ ባደረገው ጨዋታ ከይርጋ ጨፌ ቡና ጋራ አራት ለባዶ በሆነ ውጤት ጨዋታውን በድል መደምደም ችሏል። ትግስት ያደታ 13ኛው ደቂቃ ላይና 36ኛው ደቂቃ ላይ የኢትዮኤሌክትሪክን ሁለት ግቦች ከመረብ አሳርፋለች። ቀሪዎ ሁለት ግቦች ደግሞ ኢየሩሳሌም ወንድሙ 32ኛው ደቂቃ ላይ እንደዚሁ መሐሌት ምትኩ ደግሞ 71ኛው ደቂቃ ላይ ጎል አስቆጥራ በጥቅሉ ኢትዮ ኤሌክትሪክ ከአስረኛ ተከታታይ ድሉን አራት ለባዶ በሆነ ውጤት ይርጋ ጨፌ ቡናን በማሸነፍ እንደዚሁ መሪነቱን ያጠናክረበትን ውጤት ማስመዝገብ ችሏል። ሌላ ጨዋታ በዚሁ በአስረኛ ሳምንት መርሃ ግብር ላይ ተከናውኗል። ሸገር ሲቲ ከሲዳማ ቡና ያደረጉት ጨዋታ በሸገር ሲቲ አንድ ለባዶ አሸናፊነት ፍጻሜውን አግኝቷል። ሰርካለም አምባሳ የብቸኛውን የሸገር ሲቲ አሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችላለች። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የብስክሌት ስፖርትን ነው የምናገኘው። ኢትዮጵያ በአፍሪካ ደረጃ ለመጀመሪያ ጊዜ ግዙፍ የብስክሌት የውድድር መድረክን ለማዘጋጀት በዝግጅት ላይ እንደሚገኝ በዛሬው ዕለት ተገልጿል። ይህ በአህጉራችን ሲከናወን ለመጀመሪያ ጊዜ ነው የተባለለት የከተማ ማውንቴን ብስክሌት ሻምፒዮና ከኢትዮጵያ ጨምሮ ሌሎች የአፍሪካ ሀገራት ታላላቅ የብስክሌት ጋላቢ ስፖርተኞች በዚህ ውድድር መድረክ ላይ እንደሚሳተፉ እንደዚሁ ጋዜጣዊ መግለጫዎች ለሚዲያ አካላትና ለስፖርት ቤተሰቡ እንደዚሁ ይፋ ተደርጓል። በዛሬው ዕለት የውድድሩን ዝግጅት በተመለከተ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ ክቡር አቶ መኪዩ መሐመድ እንደዚሁም የኢትዮጵያ ብስክሌት ፌዴሬሽን ፕሬዚደንት አቶ ወንድሙ ኃይሌን ጨምሮ ሌሎችም እንደዚሁ በክብር እንግድነት ተገኝተው ይህንን ጋዜጣዊ መግለጫ ተሳትፏል።

እንግዲህ ይህ ውድድር መድረክ በአጠቃላይ በኢትዮጵያ እንዲካሄድ ደግሞ ከአፍሪካ የከተማ ማውንቴን ብስክሌት ስፖርት ዳይሬክተር ክሪስቶፎፍ በርንሊ የተሰኙ ዳይሬክተር እንደዚሁ ተገኝተው ጋዜጣዊ መግለጫውን ከነዚህ አካላት ጋር ሰጥቷል። በቀጣይ በአድዋ መታሰቢያ ከመጋቢት 19 ጀምሮ ውድድሩ እንደሚከናወን እንደዚሁ ይፋ ተደርጓል። አሁን ላይ ያለው በተለይ በከተማችን በመዲናችን አዲስ አበባ የኮሪደር ልማቱን ተከትሎ የብስክሌት ስፖርቶች በጣም እየተንቀሳቀሱ ተጠቀሱና እንደዚሁ እየተስፋፉ ነው የሚገኙት። በቅርቡ የተደረጉ አህጉር አቀፍ የውድድር መድረኮችን እንደዚሁ መታዘብ እንችላለን። በሩዋንዳ የተደረገው ለመጀመሪያ ጊዜ የዓለም የብስክሌት ሻምፒዮና ላይ የኢትዮጵያን ብስክሌት ስፖርተኞች እንደዚሁ ተሳትፎ አመርቂ ውጤት ማስመዝገባቸውን እናስታውሳለን። ከዛም ባለፈ ደግሞ እንደዚሁ 19ኛው የአፍሪካ ብስክሌት ሻምፒዮና የውድድር መድረክም በኬንያ ተከናውኖ ነበረ። በዚህ የውድድር መድረክ ላይም ኢትዮጵያ ጥሩ ውጤት ማስመዝገቧ የሚታወስ ነው በእንስት ብስክሌተኞች በተለይ ደግሞ እንደነ ጽጌ ካሳይን የመሳሰሉ ስፖርተኞች አመርቂ ውጤት ማስመዝገባቸው የሚታወስ ነውና በቀጣይ ትልቅ የሀገር ገጽታን የሚገነባበት የከተማ የምትገኝበትን አጠቃላይ ሁኔታ በስፖርት ቱሪዝም እንደዚሁ ለማስተዋወቅ ጥረት እንደሚደረግ የባህልና ስፖርት ሚኒስቴር እንደዚሁ የስፖርት ዘርፍ ልማት ሚኒስትር ዴታ የሆኑት አቶ መኪዩ መሐመድ ዛሬ በጋዜጣዊ መግለጫው ላይ እንደዚሁ ይፋ አድርጓል። ቀደም ሲል እንደገለጽኩላችሁ በዚህ ከአፍሪካ የከተማ ማውንቴን ብስክሌት ስፖርት ዳይሬክተር ክርስቶፎር ጋር በጋራ በመሆን በቀጣይ አብሮ በጋራ ለመስራት የሚያስችላቸውንም እንደዚሁ ሰነድ ተፈራርመዋል በዛሬ ዕለት ማለት ነው። እና በቀጣይ እንግዲህ መጋቢት 19 በአድዋ መታሰቢያ የሚደረገው የመጀመሪያው በአፍሪካ ደረጃ ትልቁና ግዙፉ የውድድር መድረክ የተባለው የብስክሌት ማውንቴን የከተማ ብስክሌት ማውንቴን የውድድር መድረክ ይጠበቃል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም አብራችሁን ስላላችሁ በድጋሚ እናመሰግናለን። መልእክቶች አሉ። እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። የለተረቡ የመረጃ ሰዓታችን እንደቀጠለ ነው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የዩሮ ምንጮች ያሰናዳናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የተወዳጁ እንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። በተወዳጁ እንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር እንግዲህ በሳምንቱ አጋማሽ እየተከናወነ ይገኛል። ከትላንት ምሽት ጀምሮ ዛሬም እጅግ በጣም ተጠባቂ ጨዋታዎች የሚከናወኑበት ነው የሚሆነው። በተለይ የ የሰሜን ለንደኑ ክለብ አርሰናል በሜዳው ኤምሬትስ ስቴዲየም ብሬንፎርድ ሲቲን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። አርሰናል እንግዲህ ከአቻ ውጤት መልስ ነው ይህን ጨዋታ የሚያደርገው። በሜዳው ጉዳት ላይ የሚገኙ ተጫዋቾች አሉ። ይህም ሌላ ትኩረት የሳበ ሆኗል። ብሬንፎርድ ሲቲም እጅግ በጣም በሚገርም ሁኔታ በጥሩ ቁመና ላይ ነው የሚገኘው። ብሬንፎርድ ሲቲ እስካሁን ድረስ ባለው ሂደት ማለት ነው 19 ነጥቦችን ሰብስቦ አስረኛ ደረጃ ላይ ይገኛል እና በዚህ ጨዋታ ላይ እንግዲህ ትልቅ ትኩረትን የሳበው የአርሰናል ወሳኝ ወሳኝ ተጫዋቾች ከባለፈው ሳምንት ጀምረው እንደዚሁ ጉዳት ላይ መገኘታቸው ነው። ተከላካዩ ዊሊያም ሳሊባ እና ገብርኤል ማጋሌዥ ጉዳት ላይ ነው የሚገኙት። ከዛ ባለፈ ደግሞ እንደዚሁ አንዳንድ ተጫዋቾችም አስተማማኝ ጤንነታቸው ላይ አይገኙም፣ እንደነ ትሮሳርድን ያሉ ተጫዋቾች ማለት ነው። እና የዛሬውን ጨዋታ በተመለከተ እንግዲህ የተወሰኑ መረጃዎችን እንሰጣቸዋለን። ከጉዳት ጋር በተያያዘ አሰልጣኝ ሚካኤል አርቴታም ያነሳቸው ሀሳቦች አሉ። ከጨዋታው አስቀድሞ ብዙ ነገር እየተባለለት የሚገኘው ይህ ጨዋታ፣ በተለይ የብሬንፎርድ ሲቲ የፊት መስመር አጥቂ ኢጎር ቲያጎ በጣም ብዙ እየተባለለት ይገኛል። የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብለው ቅድመ ግምት ከተሰጣቸው የፊት መስመር ተጫዋቾች መካከል አንደኛው ነው። ምክንያቱም በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ 11 ግቦችን ከመረብ ማሳረፍ ችሏል። እንግዲህ የዚህን የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት የሚመራው ሄሊንግ ብራውት ሃላንድ ከማንቸስተር ሲቲ እንደሆነ ይታወቃል። 15 ግቦችን በማስቆጠር በሁለቱ ተጫዋቾች መካከል ያለው የጎል ልዩነት አራት ብቻ ነውና አሁን ላይ ዛሬ እንግዲህ ጎል የማስቆጠር እድል እንዳለው ነው እየተገለጸ የሚገኘው። በአርሰናል በኩል ያሉ የመሀል የተከላካይ ስፍራ ተጫዋቾች አሉ። ፔሮ ኢንካፔና እንደዚሁ ክሪስቲያን ሞስኬራ ናቸው የሚጣመሩት። ልክ በቼልሲው ጨዋታ እንደተመለከት ነው ማለት ነው። አሁንም የዊሊያም ሳሊባ ጉዳይ አጠራጣሪ መሆኑ እየተነገረ ይገኛል። የመግባቱ ነገር እንደዚሁ አሁንም ድረስ አልተረጋገጠም። ምናልባት ከተጠባባቂ ወንበር ላይ ነው ሊነሳ የሚችለው የመጫወት እድል እንኳን ካለው ተብሏል፣ እና ይሄ አንደኛው ለአርሴናል ደጋፊዎች እጅግ በጣም ስጋት ነው ተብሏል። በምሽቱ ጨዋታ ላይ ትሮሳርድም እንደዚሁ በተመሳሳይ የመሰለፉ ነገር ወይም በቋሚ አሰላለፍ ውስጥ የመካተቱ ነገር አጠራጣሪ ነው። በእርግጥ ማዱኬ በሁለቱም መስመር መጫወት ይቻላል። ቡካዮ ሳካን በቀኝ መስመር የሚያጫውቱ ከሆነ በግራ መስመር ደግሞ ገብርኤል ማርቲኔሊም ስላሉ ሁለቱ እንግዲህ እየተፈራረቁ ይህንን ቡድን የመምራት እድል ሊኖራቸው ሊያስገባቸው ይችላል ተብሏልና ዛሬ አሰልጣኝ ሚካኤል አርቴታ ገብርኤል ማርቲኔሊን ወይስ ደግሞ ማዱኬን እዚህ ቦታ ላይ ሊያሰልፉ ይችላሉ የሚለው ነገር ይጠበቃል። በዛሬ በአርሰናል አጨዋት ወይም በአሰላለፍ ሂደት ውስጥ በግንባር ቀደምትነት ወይም በቋሚ አሰላለፍ ውስጥ ይካተታሉ ተብለው እየተጠበቁ የሚገኙት አንደኛው የቡድኑ አምበል ማርቲን ኦዲጋርድ ነው። በቼልሲው ጨዋታ ተቀይሮ ወደ ሜዳ መግባቱ የሚታወስ ነው። በዚህ ጨዋታ ግን በቋሚ አሰላለፍ ውስጥ የመግባቱ ነገር ምናልባት እድሉን ሊያገኝ የሚችልበት አጋጣሚዎች ይፈጠራሉ ተብሏል ከዛ ባለፈ ያለፈ ቪክቶር ጆ ኤክሬሽም እንደዚሁ በጨዋታው እንቅስቃሴ በቋሚ አሰላለፍ ውስጥ ይገባል ተብሏል። በቼልሲው ጨዋታ ላይ እነዚህ ሁለት ተጫዋቾች ተቀይረው ገብተው ተመልክተናቸዋል። በዛሬው ጨዋታ ግን በቋሚ አሰላለፍ ውስጥ ይገባሉ ተብሏል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ሌሎችን ጨዋታዎች ስንመለከት እንግዲህ ብራይተን በሜዳው አሜክስ ስቴዲየም አስተንቪላን ያስተናግዳል። አስተንቪላም በዘንድሮ ዓመት ጥሩ ጉዞ እያደረገ ይገኛል። እንዳለፈው ዓመት ሁሉ በአሰልጣኝ ዩናይ ኤምሪ ስር 24 ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው። ብራይተን ደግሞ በአንጻሩ ዘንድሮ ያን ያህል እንቅስቃሴ እያደረገ ነው ለማለት አይቻልም። በእርግጥ ግን 22 ነጥቦች አሉት አምስተኛ ደረጃ ላይ ነው የሚገኘው። ዛሬም እንግዲህ ለጨዋታው ግምት ተሰጥቶታል። በጨዋታው ላይም ከፍተኛ ፉክክር ሊያደርግ ይችላል ተብሎ እንደዚሁ ይገመታል ማለት ነው። አዲስ አዳጊው ክለብ በርንሌ ከክሪስታል ፓላስ ጋር በዚሁ ሰዓት ላይ ምሽት አራት ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ወልቨራምበተን ድረስ በሞሎኒክስ ስቴዲየም ኖቲንግሃም ፎረስትን ያስተናግዳል። ይህም ጨዋታ በዚሁ ሰዓት ነው የሚደረገው። የአርሰናል ጨዋታ ቀደም ሲል እንደገለጽኩላችሁ ምሽት አራት ሰዓት ከ30 ላይ ይደረጋል። ሊድስ ዩናይትድ ከቼልሲ ጋር የሚያደርጉት ጨዋታ ምሽት አምስት ሰዓት ከ15 ሲል ጅማሮን ያደርጋል። ሊቨርፑል እንደዚሁ ከሰንደርላንድ የሚያደርጉትም ጨዋታ በዚሁ ሰዓት ነው የሚከናወነው። ሊቨርፑል ተከታታይ ድል ለማስመዝገብ በዛሬው ጨዋታ ላይ ወደ ሜዳ እንደሚገባ እየተነገረ ነው የሚገኘው። ሰንደርላንድም ጠንካራ ተፎካካሪ እንደሚሆን ይጠበቃል። ይህም ጨዋታ ምሽት አምስት ሰዓት ከ15 ሲል ጅማሮውን ያደርጋል ማለት ነው። ማንቸስተር ዩናይትድ ከዌስትሃም ደግሞ ነገ የሚደረግ ጨዋታ ነው ማለት ነው እና እነዚህን ጉዳዮች ተመልክተናል። ሌላ የስፔን ላሊጋ በ19ኛ ሳምንት መርሃ ግብር ላይ መከናወን የነበረባቸው ጨዋታዎች በስፔን ሱፐርካፕ ጨዋታዎች ምክንያት ወደዚህ ተገፍተው፣ እንደዚሁ ትላንት ምሽት አንድ ጨዋታ ተደርጓል። እንደምናስታውሰው የካታሎናው ክለብ ባርሰሎና እንደዚሁ ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ በባርሰሎና 3 ለ1 አሸናፊነት ፍጻሜውን አግኝቷል። ራፊኒያ እንደዚሁም ደግሞ ፌራን ቶሬስ እና ዳኒ ኦልሞ እንደዚህ ጎል አስቆጥሮ ሶስት ለአንድ በሆነ ውጤት በባርሰሎና አሸናፊነት መጠናቀቁ የሚታወስ ነው። ሌላ አንድ ጨዋታ ዛሬ ምሽት ይደረጋል። ይህ ጨዋታ በሳን ማሜስ ይደረጋል። አትሌቲክ ቢልባኦ እንደዚሁ ከሪያል ማድሪድ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ምክንያቱም ሪያል ማድሪድ በላሊጋው እጅግ በጣም እየተቸገረ እንዳለ እየተመለከተ እንገኛለን። ተከታታይ ጨዋታዎች ላይ ባቻው ውጤት ነው ጨዋታውን እያጠናቀቀ የሚገኘው እና ይህንን ተከትሎ ዛሬ የሚያደርጉት ጨዋታ ሁለቱ ቡድኖች የበለጠ ሪያል ማድሪድ ደግሞ ከመሪው ክለብ ባርሰሎና ጋር ያለውን የነጥብ ልዩነት ዝቅ ለማድረግ ከፍተኛ ፍልሚያ ያደርጋል ተብሎ እየተነገረ ነው የሚገኘው ማለት ነው። በዛሬው ጨዋታ ሌላ እንደዚሁ የስፔን ይቅርታ፣ የጣሊያን ኮፓ ኢጣሊያ ጨዋታዎችም እንደዚሁ መደረግ ጀምሯል። ትላንትና ዩቬንቱስ ከዩዲኒዜ ባደረጉ ጨዋታ ተጀምሯል። ዛሬም የሚደረጉ ጨዋታዎች አሉ። ዛሬ አታላንታ በሜዳው ቤርጋሞ እንደዚ ጄኖዋን ያስተናግዳል። ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም ከካግላሪ ጋር ሲጫወት፣ ሳንሴሮ ላይ ደግሞ ኢንተር ሚላን እንደዚሁ ከቬኒዚያ ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል ማለት ነው። እና ኮፓ ኢጣሊያ የ16 ውስጥ የጥሎ ማለፍ ጨዋታዎች እንግዲህ ትላንት ተጀምሯል። ዛሬም ቀጥለው እንደሚከናወኑ ያገኘነው መረጃ ያመለክታል። ሌሎች አጫጭር ስፖርት ቢ መረጃዎችን ወደ እናንተ እናደርስና ለዛሬ ያለን የስፖርቱ የመረጃ ሰዓታችንን ጌምን ደመድም ነው የሚሆነው። የሰንን ጉዳይ እናገኛለን። እንግዲህ ሰን ዩንግ ሚን ይሄ ደቡብ ኮሪያ ተጫዋች ወደ አሜሪካ ኤምኤልኤስ ወይም ደግሞ የሜጀር ሊግ ሶከርን እንደዚሁ ተቀላቅሎ እየተጫወተ ይገኛል። በኤልኤ ጋላክሲ ነው ጨዋታውን እያደረገ የሚገኘው ማለት ነው። እንግዲህ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው ነው። ለዋንጫ የቀረበ ወይም ደግሞ ዋንጫ የጎደለው እንቅስቃሴ ነው ሲያደርግ የነበረው። በተለይ የሃሪኬንና የሰንጉሚን በፕሪሚየር ሊጉ ላይ የነበራቸው ጥምረት ይታወቃል በቶተንሃም ሆትስፐርስ ቤት ማለት ነውና፣ ይሄ ተጫዋች ወደ አሜሪካ ሲያቀና እንግዲህ የሽኝ ስነ ስርዓት፣ ይፋዊ የሽኝ ስነ ስርዓት አልተደረገለትም ነበረ። እንግዲህ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ስፐርሶች በሜዳቸው የቼክ ሪፐብሊካኑን ቡድን እንደዚሁ ስላቪያ ብራን በሚያስተናግዱበት ጨዋታ ትልቅ የሽኝ ስነ ስርዓት እንደሚደረግለት ተነግሯል። ይሄ ተጫዋች እንግዲህ በ ቶተንሃም ሆትስፐርስ ማሊያ ከፍተኛ ጎል ካስቆጠሩ ወይም ደግሞ ቶፕ አራት ውስጥ ከሚገኙ ጎል አስቆጣሪዎች መካከል አንደኛው ነው። ሃሪኬን 280 ግቦችን በቶተናም ሆትስፐር ማሊያ በማስቆጠር ቀዳሚው ስፍራ ላይ ተቀምጧል ወይም ደግሞ የምንጊዜም የቶተናም ሆትስፐርስ የከፍተኛ ጎል አስቆጣሪነትን ትራክ ይመራል። ጂሚ ግሪፍስ እንደዚሁ በ266 ግብ ይከተላል። ቦቢ ስሚዝ እንደዚሁ በተመሳሳይ ጎሎችን አስቆጥሮ ሶስተኛ ደረጃ ላይ ነው የሚገኘው። ሰኒንጉሚን 173 ጎሎችን አስቆጥሯል። ቶተናም ሆትስፐርስ ማለት ነውና፣ ይሄም በቶተናም ሆትስፐርስ የምንጊዜም ከፍተኛ ጎል አስቆጣሪነት ትራክ ውስጥ አራተኛ ደረጃ ላይ እንዲቀመጥ አስችሎታልና፣ ሰን በዘንድሮ በኤልኤ ጋላክሲ በአሜሪካው ክለብ ማለት ነው ባደረጋቸው 13 ጨዋታዎች 12 ግቦችን ከመረብ አሳርፏል። 3 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏልና፣ የፊታችን በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሚደረግ ጨዋታ በስፐርስ እንግዲህ በበርካታ ደጋፊዎች ዘንድ የሚወደድ ተጫዋች እንደሆነ ይታወቃል። ይህ ተጫዋች ይፋዊ ሽኝት ይደረግለታል። ሽኝቱም ደማቅ እንደሚሆን ተነግሯል። በሽኝቱ ላይ ደግሞ በከተማው በተለይ በሰሜን ለንደን በስፐርስ በስቴዲየሙ ዙሪያ የተለያዩ እሱን የሚገልጹ እሱን ሊያከብሩ የሚችሉ ከፍ ከፍ የሚያደርጉ ምስሎችም እንደዚሁ ስቲከሮች እንደሚለጠፉ ተነግሯል ማለት ነው። ይህንን የደቡብ ኮሪያዊ ተጫዋች እንግዲህ ከፍ ለማድረግ ለመሸኘት፣ እንደዚሁ በዝግጅት ላይ እንደሚገኙ ስፐርሶች እየተገለጸ ነው የሚገኘው። ሌላው አርሰናልን የተመለከተ መረጃ ወደ እናንተ እናደርስ። የአርሰናሉ የአማካኝ ስፍራ ተጫዋች ውዱ የክለቡ ፈራሚ እንደሚታወቀው ዴክላን ራይስ እንደሆነ ይታወቃል። እስካሁን ድረስ ሪከርድ ይዟል በአርሰናል በኩል ማለት ነው እና ይህ ተጫዋች ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ መጥቶ መድፈኞቹን ከተቀላቀለ በኋላ ከአመት አመት እያሳየ ያለው ብቃት እጅግ በጣም የሚገርም ነው። ዘንድሮ ደግሞ በትልልቅ የአማካኝ ስፍራ ላይ በሊጉ በአውሮፓም ከሚገኙ የአማካኝ ስፍራ ተጫዋቾች በጣም በከፍታ እየተደነቀ ነው የሚገኘው። የአርሰናልን ጨዋታ ባላንስ በመጠበቅ ረገድ ትልቅ ሚና እየተጫወተ የሚገኝ ተጫዋች ነው። የአየር ኳሶችን በምን አይነት መልኩ እንደሚያሸንፍ እየተመለከተ እንገኛለን። ከዛም ባለፈ ደግሞ ጎሎች ያስቆጥራል፣ ለጎሎች መንስኤም እየሆነ እየተመለከተ እንገኛለን። ኳስ የሚነጥቅበትም እንደዚሁ ፍጥነቱ፣ ብልሃቱ፣ ኳስ ከተቀበለ በኋላ ያለውን ትራንዚሽን ለማፋጠን የሚያደርገው እንቅስቃሴ ሁሉ በበርካታ የእግር ኳሱ ሊቃን እየተደነቀለት ነው የሚገኘው በቅርቡም እንደዚሁ የእንግሊዝ የደጋፊዎች ማህበር እንደዚሁ የአመቱ አሸናፊ መሆኑ የሚታወስ ነውና ይህ ተጫዋች አርሰናልን በተመለከተ ለአርሰናል ያለውን ፍቅር፣ በአጠቃላይ ለኮቺንግ ስታፍ አባላቶች፣ ለቡድን አጋሮቹ ያለውን እንደዚሁ ሁኔታ በተለያየ መልኩ ገልጾታል ማለት ነው እና ለአርሰናል መጫወት ትልቅ ክብር ነው ልክ የእንግሊዝ ብሔራዊ ቡድንን ማሊያ ለብሼ እንደምጫወት ነው ለአርሰናል ሲጫወት የሚሰማኝ በደም ስሬ ገብቷል የአርሰናል ፍቅር የሚል አስተያየቱን ሰጥቷል ደጋፊዎች ያላቸው መስተጋብር ከደጋፊዎች ጋር ያለን መስተጋብር መተጋገዝ መናበብ እጅግ በጣም የሚገርም ነው እና ከአመት ዓመት ይሄ እየበሰለ መጥቷል አሁን ሁለተኛ ዓመቴ ላይ ይገኛለሁ ክለቡን ከተቀላቀልኩኝ ነገር ግን አርሰናል እያሳየ ያለው እንቅስቃሴ ተስፋ ሰጪ ነው እና በቀጣይ ዋንጫ ክብር ለእነዚህ ታማኝ ደጋፊዎች ለመስጠት በዝግጅት ላይ ነው የምንገኘው። አስፈላጊውንም ነገር እንደዚሁ እናደርጋለን የሚል አስተያየት ሰጥቷል። በተለይ ስለ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት ብዙ እየተባለለት ይገኛል። አሰልጣኝ ሚካኤል አርቴታ ከእድሜው በላይ የበሰለ የዘመናዊ እግር ኳስ የገባው የቡድን የተጫዋቾችን አቅም በሚገባ እየተረዳ ለተጫዋቾችም ትልቅ ክብር ያለው፣ ለኮቺንግ ስታፍ አባላትም እንደዚሁ ክብር ያለው፣ ለደጋፊዎችም ክብር ያለው አሰልጣኝ ነው የሚል። እንደ ወንድሞቹ ቀርቦ ነው እኛን የሚያነበን ከብዙ ነገሮች እንግዲህ ተላቀን ከጫና ተላቀን ያለንን አቅምን እንድናሳይ የሚረዳን የሚል አሰልጣኝ ሚካኤል አርቴታን የተመለከተ እንደዚሁ ሀሳብ ሰጥቷል ማለት ነው። በቀጣይ ግን ጠብቁን፣ በተለይ በዘንድሮ ዓመት የዋንጫ ክብሮችን ወደ መድፈኞቹ ደጋፊዎች ለማምጣት ዝግጅታችንን አጠናቀናል እና ጥሩ ሁኔታ ላይ ነው የምንገኘው። አሁንም ከጎናችን እንድትሆኑ እንደግፋል፣ ጥሪያችን እናስተላልፋለን የሚል አስተያየት ሰጥቷል እና ይህንን አስተያየት መስጠቱ ደግሞ ከዛሬ ምሽቱ ተጠባቂ ጨዋታ አስቀድሞ ይህንን ማለቱ የበለጠ ደጋፊዎች በሞራል ኤሚሬትስ ስቴዲየም የዛሬ ምሽቱን ጨዋታ በድጋፋቸው የበለጠ ከቡድኑ ጎን እና ከተጫዋቾቹ ጎን የሚሆኑበትን አጋጣሚ እንዲፈጥርላቸው ያመቻቻል የሚል ሁኔታዎች እየወጡ ነው የሚገኙት እና ይህንን ተመልክተናል። ዛሬ ምሽት በሚኖረውም ጨዋታ የጨዋታው ልዩነት ፈጣሪ ከሚሆኑ ተጫዋቾች መካከል በሁለቱም ቡድኖች ካወጣን አንደኛው ዴክላራይስ ነው እና ዴክላ ራይስ ይህንን ጉዳይ እንግዲህ አስመልክቶ ይህንን አስተያየት ሰጥቷል። ስለ ቡድኑ የቡድኑ ፍቅር ግን እጅግ በጣም ይገርማል፣ በደም ስሬ ገብቷል የሚል አስተያየት ሰጥቷል። ይህ መነጋገሪያ እየሆነ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛ ላይ ዕለተ ረቡዕ ኅዳር 24 2018 ዓ ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቻችንን ወዳችሁ ፈቅዳችሁ ስለተከታተላችሁልን እጅግ በጣም እናመሰግናለን። የናሁ ቴሌቪዥን ፕሮግራሞችን ለማግኘት ከቲቪ በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛቸዋለን። በሌሎች ደግሞ የማህበራዊ ሚዲያ አማራጮችን በመላው ዓለም እየደረስን እንገኛለን እና አብራችሁን ስላላችሁ ስለምትደግፉን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይንዱላ የካሜራ ባለሙያዎቻችን ቢቂላ ተስፋዬ እና እንደዚሁ ብሩክ ጌታቸው ከእኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።